ጤና ይስጥልን፣ ክቡራን ተመልካችን የተከታዮቼ እንደምንሰነበታችሁ፣ ይህ ፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪ እና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎች እና ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን በኮምፒውተር ጥያቄ ላይ ስለ ኃይል አስተላላፊ ክፍሎች ሊመጡ የሚችሉ አስር ምርጥ ጥያቄዎች እስከነ መልሶቻቸው አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖሩ በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደ እንዳደረጋችሁ አብራችሁን ቆዩ። በዛሬው ፕሮግራማችን እንግዲህ የምናየው አስር ከኃይል አስተላላፊ ክፍሎች ጋር የተገናኙ ምርጥ ጥያቄዎችና መልሶቻቸውን እስከነ ማብራሪያው አዘጋጅቼ ላችኋለሁ ማለት ነው። ምናልባት ከፈጠንኩባችሁ ፖዝ እያደረጋችሁ አይታርጉ። እስከ መጨረሻው ድረስ አብራችሁን ይቆዩ። ወደ መጀመሪያው ጥያቄ ስንሄድ የሬዲዮ ታማርሽ የተገጠመለት ተሽከርካሪ ለጭቃና ለአደገኛ ዳገት የትኛው ማርሻችን እንጠቀማለን? ሀ ኤል ፎር፣ ለ ኤች ቱ፣ ሀመሮሃ ከኤል ፎር ወደ ኤች ፎር፣ መኤች ፎር አመሰከንዳለን። ሰከንዳችን አልቋል። በጥያቄው መሰረት በሀሌታው ሀ ላይ ምርጫ ያለው ኤል ፎር ነው ማለት ነው። የሬድዮታ ማርሽ የተገጠመለት ተሽከርካሪ ጭቃና አደገኛ ዳገት ኤል ፎር ማርሽን ተጠቅመን መውጣት እንችላለን። ይህም ከፍተኛ ጉልበት ስለሚያስገኝ ማለት ነው። ወደ ቀጣይ ጥያቄ ስንሄድ ከቀላል ማርሽ ይልቅ ከባድ ማርሽ መጠቀም የሚያስፈልግበት ምክንያቱ የቱ ነው? ሀ ጉልበት ለማግኘት፣ ለፍጥነት ለማግኘት፣ አመር ውሃ የሞተር መጨነቅን ለመቀነስ፣ መነዳጅ ለመቆጠብ አመሰከንዳለን ሰከንዳችን አልቋል። በጥያቄው መሰረት በሀሌታ ውሃ ምርጫ ላይ የሚገኘው ጉልበት ለማግኘት ነው። ቀላል ማርሽ ይልቅ ከባድ ማርሽ ከፍተኛ የሆነ ጉልበት ስለሚያስገኝልን ከባድ ማርሽ ወይ ደግሞ አንደኛ፣ ሁለተኛ ና አር የሚለውን የማርሽ አይነት እንጠቀማለን ማለት ነው። ስለዚህ መልሳችን የሚሆነው ሀሌታ ውሃ ጉልበት ለማግኘት ነው። ወደ ሶስተኛው ጥያቄ ስንሄድ ከባድ ማርሽ የሚባሉት ሀ አንደኛ፣ ሁለተኛ ና ሶስተኛ ማርሾች፣ ለአንደኛ ሁለተኛ ና የኋላ ማርሾች፣ አመር ውሃ አንደኛ፣ ሁለተኛ ና አምስተኛ ማርሾች መ ሁሉም መልስ ናቸው። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በለ ምርጫ ላይ የሚገኘው አንደኛ ሁለተኛ እና የኋላ ማርሾች ናቸው። እነዚህ የማርሽ አይነቶች በካምቢያ ውስጥ ጉልበት እንድናገኝ የሚረዱን የተሽከርካሪያችን የካምቢያ ውስጥ ጥርስ አይነቶች ናቸው ማለት ነው። ወደ አራተኛው ጥያቄ ስንሄድ በካምቤ ውስጥ ትንሹ ጥርስ ትልቁን ጥርስ ሲነዳ ቀላል ማርሽ ይባላል። ሀ እውነት ለ ሀሰት አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው። በካምቢዮስ ቀላል ማርሽ ማለት ትልቁ ጥርስ ትንሹን ጥርስ ሲነዳ ነው እንጂ ትንሹ ጥርስ ትልቁን ጥርስ ሲነዳ አይደለም። እሱ ጉልበት ነው የሚሆነው ማለት ነው። ስለዚህ መልሳችን የሚሆነው ለሀሰት ነው። ወደ ቀጣይ ጥያቄ ወይንም ወደ አምስተኛው ጥያቄ ስንሄድ ተሽከርካሪ ዳገት በሚወጣበት ወቅት አሽከርካሪው መጠቀም ያለበት ሀ የኋላ ማርሽ፣ ለቀላል ማርሽ፣ ሐ ከባድ ማርሽ፣ መ ማርሹን ዜሮ ላይ በማድረግ ነው። አምስት ሰከንድ አለ። ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በሀመር ውሃ ምርጫ ላይ የሚገኘው ከባድ ማርሽ ነው። ተሽከርካሪን ዳገት በምናሽከረክርበት ጊዜ በከፍተኛ ጉልበት መውጣት እንዲችል ከባድ ማርሽ ወይም ደግሞ አንደኛ፣ ሁለተኛ እና አር አውቶማቲክ ተሽከርካሪዎች ላይ ደግሞ ኤል አንዳንድ ተሽከርካሪዎች ላይ ደግሞ ቢ የሚለውን የማርሽ ምርጫ መርጠን ያንን ዳገት ላይ ማሽከርከር ይገባል ማለት ነው። ጉልበት ስለሚያስገኙ እነዚህ ጥርሶች ማለት ነው። ወደ ቀጣይ ጥያቄ ስንሄድ ከሚከተሉት ውስጥ ከባድ ማርሽ የሚገልጸው የቱ ነው? ሀ ዳገት በምንወጣበት ወቅት የምንጠቀመው ነው። ለትንሹ ጥርስ ትልቁን ጥርስ ሲነዳ የሚፈጠር ነው። ሐ መሯ ከቀላል ማርሽ ፍጥነቱ አነስተኛ ነው። መ ሁሉም መልስ ናቸው። አምስት ሰከንዳ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በመ ምርጫ ላይ የሚገኘው ሁሉም ነው ማለት ነው። ከባድ ማርሽ ዳገት ስንወጣ የምንጠቀምበት ነው፣ ምክንያቱም ጉልበት ስለሚጨምርልን። ሌላኛው ትንሹ ጥርስ ትልቁን ሲነዳ የሚፈጠር ነው። ሌላኛው ደግሞ ከቀላል ማርሽ የተሻለ ጉልበት ይኖራል፣ ወይም ደግሞ አነስተኛ ፍጥነት ይኖራል ማለት ነው። ስለዚህ መርሳችን የሚሆነው በመምርጫ ላይ የሚገኘው ሁሉም ነው። ወደ ቀጣይ ጥያቄ ስንሄድ በከፍተኛ ፍጥነት ስንጓዝ በድንገት መቆም ብንፈልግ ማድረግ ያለብን በቅደም ተከተል የቱ ነው? ሀ ፍሪሲሆንና ፍሬን፣ ለፍሬን ብቻውን፣ አመሮሃ ፍሬንና ፍሪሲሆን። መፍሬንና የእጅ ፍሬን አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄ መሰረት መልሳችን የሚሆነው በሀመር ውሃ ምርጫ ላይ የሚገኘው ፍሬን እና ፍሪሲሆን ነው። ተሽከርካሪ እያሽከረከርን እያለ መቆም ብንፈልግ አስቀድመን ፍሬን ከያዝን በኋላ ነው ፍሪሲሆን አፍነን ማርሾችን መቀነስ የሚኖርብን። አስቀድመን ግን ፍሪሲሆን የምንይዝ ከሆነ ተሽከርካሪያችን በዜሮ ማርሽ ስለሚንደረድር ለአደጋ ሊያጋለጠን ስለሚችል አስቀድመን ፍሬን እንይዝና በመቀጠል ፍሪሲሆን እንይዛለን ማለት ነው። ወደ ቀጣይ ጥያቄ ስንሄድ ዳገት ላይ ተሽከርካሪን ለማቆም የምንጠቀው ማርሽ የቱ ነው? ሀ ሶስተኛ ማርሽ፣ ለ አንደኛ ማርሽ፣ ሀመር ሀ ሁለተኛ ማርሽ፣ መ አራተኛ ማርሽ። አምስት ሰከንድ አለ። ሰከንዳችን አልቋል። በጥያቄው መሰረት መልሱ በለ ምርጫ ላይ የሚገኘው አንደኛ ማርሽ ነው። በማኑዋል ተሽከርካሪ ላይ እያሽከረከርን እያለ ዳገት ላይ ማቆም በምንፈልግበት ጊዜ ተሽከርካሪያችን እጅ ፍሬን እንስብና ሙሉ በሙሉ ተሽከርካሪው እጅ ፍሬ ላይመቆሙን ካረጋገጥን በኋላ አንደኛ ማርሽ አድርገን እናቆማለን ማለት ነው። ቁልቁለት ደግሞ ሲሆን የኋላ ማርሽ እናቆማለን። አውቶማቲክ ተሽከርካሪ ደግሞ ሲሆን ቁልቁለትም ይሁን ዳገት እጅ ፍሬን ላይ መቆሙን ካረጋገጥን በኋላ ማርሻችንን ፒ ፖዚሽን አድርገን እና እናቆማለን ማለት ነው። ወደ ቀጣይ ጥያቄ ስንሄድ ቁልቁለት ቦታ ላይ ተሽከርካሪ ለማቆም የምንጠቀመው ማርሽ የቱ ነው? ሀ የኋላ ማርሽ፣ ለአራተኛ ማርሽ፣ ሀመሩ ሀ ሶስተኛ ማርሽ፣ መ አንደኛ ማርሽ። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በሀሌታ ምርጫ ላይ የሚገኘው የኋላ ማርሽ ነው ቁልቁለት ላይ ተሽከርካሪ ስናቆም የኋላ ማርሽ አድርገን እናቆማለን ማለት ነው። ወደ ቀጣይ ጥያቄ ስኔት ተሽከርካሪ ዳገት በሚወጣበት ወቅት አሽከርካሪው መጠቀም ያለበት ሀ ማርሹን ዜሮ ላይ ማድረግ ነው፣ ለቀላል ማርሽ ነው፣ ሐመር ሃ ከባድ ማርሽ ነው፣ መ የኋላ ማርሽ ነው። ሰከንዳ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ ሐመር ሃ ከባድ ማርሽ ነው። ተሽከርካሪን ዳገት ላይ በምናሽከረከርበት ጊዜ የተሻለ ጉልበት ለማግኘት ከቀላል ማርሽ ይልቅ ከባድ ማርሾችን ብንጠቀም የተሻለ ነው። እነሱም አንደኛ ወይም ሁለተኛ ማርሽ ናቸው ማለት ነው። ስለዚህ መልሳችን የሚሆነው በሀመር ውሃ ምርጫ ላይ የሚገኘው ከባድ ማርሽ ነው። ወደ ቀጣይ ጥያቄ ስንሄድ ከጊርቦክስ ኃይል ተቀብሎ ወደ ዲፈረንሻል የሚያቀብልልን ክፍል ምን ይባላል? ሀ ቮላኖ፣ ለ ፕላቶ፣ ሀመር ውሃ ፕሮፕለር ሻፍት፣ መ ሁሉም መልስ ነው። አምስት ሰከንድ አለን ሰከንዳችን አልቋል። በጥያቄው መሰረት መልሱ በሀመር ውሃ ምርጫ ላይ የሚገኘው ፕሮፕለር ሻፍት ወይ ደግሞ ትራንስሚሲዮን ነው። ከጊርቦክስ ወይ ደግሞ ከካምቢዮ ሀይልን ተቀብሎ ወደ ዲፈረንሻል ኃይልን የሚያስተላልፍልን የተሽከርካሪያችን የኃይል አስተላላፊ ክፍል ነው። ፕሮፕለር ሻፍት እንለዋለን ማለት ነው ክቡራን ተመልካችን ተከታዮች ይህ እንዳያችሁት እንግዲህ ለዛሬ ያዘጋጀውላችሁ አስሩ በሀይል አስተላላፊ ክፍሎች ላይ ያተኮሩ ጥያቄዎች እነዚህን ይመስላሉ ማለት ነው። እንዳያችሁት እንግዲህ ጥያቄዎቹ በሙሉ ከሀይል አስተላላፊ ክፍሎች ጋር የተገናኙ ናቸው ከማኑዋል ተሽከርካሪዎች ጋር እንዲሁም ደግሞ ከአውቶማቲክ ትራንስሚሽን ተሽከርካሪዎች ጋር ማለት ነው። ስለዚህ ጥያቄዎቹ እንግዲህ እንደዚህ አይነት ሊሆኑ ይችላሉ ማለት ነው። በዚሁ በአስሩ ጥያቄዎች ላይ ሁለት ጥያቄዎች ተመሳሳይ ናቸው። ጥያቄ ቁጥር አምስት እና ጥያቄ ቁጥር አስር ላይ ማለት ነው። ነገር ግን ምርጫቸው ላይ የተለያዩ ናቸው ማለት ነው። ስለዚህ ጥያቄዎች አንዳንዴ ተደጋጋሚ የሆኑና መልሶቻቸው ወይ ምርጫ ላይ የሚቀርቡት የተለያዩ ሊሆኑ ስለሚችሉ በአግባቡ ማየትና መስራት ያስፈልጋል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ፣ አስተያየት፣ ጥያቄ ስሮ በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም የሚደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆይ።